ሰላም ጤና ይስጥልን፣ ክቡራትና ክቡራን ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦሲሲ ቲቪ ወደ እናንተ የሚቀርበው ዜና ቤተክርስቲያን ነው። ከዕለቱ ዜናዎች ጋር አቤል አሰፋ አብሬያችሁ ቆያለሁ። መልካም ቆይታ። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነትና የሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት የልምድ ልውውጥ አደረጉ። ሰናይት ባንተ የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነትና የሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት የአቻላቻ ተሞክሮና የልምድ ልውውጥ አካሂደዋል። የልምድ ልውውጡ በስልታዊ እቅድ አፈጻጸምና ትግበራ በአዲሱ ስርዓተ ትምህርትና በተለያዩ ተግባራት አፈጻጸም ዙሪያ ትኩረት ያደረገ ነው። በመድረኩ ተገኝተው አባታዊ መመሪያና ቡራኬ የሰጡት ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀጳጳስ የሰንበት ትምህርት ቤቶች ማ ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ እንዲህ አይነቱ መድረክ አንዱ የሌላውን ጉድለት ለመሙላት ፋይዳው ከፍተኛ ነው ብለዋል። ብፁዕነታቸው ስርዓተ ቤተ ክርስቲያንን ማስጠበቅ የሰንበት ትምህርት ቤት ወጣቶች ኃላፊነት መሆኑንም ነው የገለጹት። ሀገር አቀፍና ሀገረ ስብከት አቀፍ የሰንበት ትምህርት ቤቶች አንድነት በወረዳና በተለያዩ አጥቢያዎች ከሚገኙ ወጣት የሰንበት ትምህርት ቤት አባላት ጋር ጥብቅ ግንኙነት በመፍጠር በጅምር ደረጃ የሚታዩ መልካም ተግባራትን አጠናክሮ ማስቀጠል እንደሚገባም አስገንዝበዋል። ተከታታይነት ያለው ድጋፍና ክትትል በማድረግ በሃይማኖትና በመልካም ስነ ምግባር በማነጽ የነገ የቤተ ክርስቲያን ተተኪዎችን ማፍራት በይደር የማይታለፍ ተግባር ነው ያሉ ሲሆን የሰንበት ትምህርት ቤት ወጣቶችና ምእመናን ለቤተ ክርስቲያን እድገት ልማትና አገልግሎት ዓለም አቀፍ የሆነውን የሰንበት ትምህርት ቤት መዋቅር በማጠናከር የቤተ ክርስቲያንን ሕልውና ማስጠበቅ እንደሚገባና የልምድ ልውውጡ ተሞክሮ መቀጠል እንዳለበት መመሪያ ሰጥተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጽርሃ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር ያሰለጠናቸውን ደቀ መዛሙርት አስመረቀ። መምህር ፍቃዱ ኪሮስ ተከታዩን ዘገባ አሰናድቷል። የጽርሐ ጽዮን ዘተወህዶ የሐዋርያት አንድነት ኑሮ ማህበር በቤተ ክርስቲያናችን ስር ካሉ ቀደምት ማህበራት አንዱና ግንባር ቀደም ማህበር ሲሆን በዋናነትም ማህበሩ በገጠራማና ጠረፋማ አብያተ ክርስቲያን ለሚገኙ ማህበረሰብ በቋንቋቸው ስብከተ ወንጌል ተደራሽ ለማድረግ ማስተማር የሚችሉ በርካታ ደቀ መዛሙርትን እያፈራ ያለ ማህበር መሆኑ ይታወቃል። በሰባኪያነ ወንጌል ስልጠናና ስምሪት ዋና ክፍል ከይዞታው ላይ ማሰልጠኛ ህንፃ በመገንባት ስብከትን ከክህነት ጋር ያጣመሩ ሰልጣኞችን በማፍራት ረገድ ከ ዓም ከ2016 ዓ ም ከውጭ ሀገር ከኬንያ ከቦትስዋና ከካሊፎርኒያ እንግሊዝኛ፣ ስዋህልኛ እና ጀርመንኛን ጨምሮ በ79 ቋንቋዎች ማስተማር የሚችሉ 2259 ኮርሰኞች በማሰልጠኛው ሰልጥነው ወደ የመጡበት ሀገረ ስብከት ተመልሰዋል። በዘንድሮው 38ኛ ዙር የአራት ወራት በበጋ ስልጠና ከ25 አህጉረ ስብከት የተውጣጡና ወደ አካባቢያቸው ሲመለሱ በ24 ልዩ ልዩ የሀገራችን ቋንቋዎች ማስተማር የሚችሉ 56 ደቀ መዛሙርትን መጋቢት 21 ቀን 2017 ዓ.ም በቅዱስ ሥላሴ ዩኒቨርሲቲ አዳራሽ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ ተጋባዥ እንግዶችና የተመራቂ ደቀ መዛሙርት ቤተሰቦች በተገኙበት አስመርቋል። የምረቃ መርሃ ግብሩ በጸሎት የተጀመረ ሲሆን የመክፈቻ ንግግር፣ ዝማሬ፣ ቃለ ምዕዳንና ቃለ ወንጌል ተሰጥቷል። ከዚህ የበለጠ ነገር ምንም የለም። በየቋንቋው ልጆች እንዲማሩ? ከተማሩ በኋላ ደግሞ ሄደው ወገኖቻቸውን ቤተሰቦቻቸውን እንዲያስተምሩ ማድረግ ትልቅ ስራ ነው፣ ትንሽ ስራ አይደለም። ይሄ መሰረቱ ይሄ ነውና መሰረቱን ይዞ እንዲሄዱ እንዲያስተምሩ ከተመራቂ የደቀ መዛሙርት በሰባት በተለያዩ ቋንቋዎች ማለትም በኦሮምኛ፣ ጉራግኛ፣ በኒኛ፣ ጉምዝኛ፣ ወላይትኛ፣ ሀዲይኛ እና አማርኛ ዝማሬ ቀርቧል። ተመራቂ የደቀ መዛሙርት የተለያዩ ቋንቋዎች እንደሚችሉ ይገልጻሉ። ምችለው ቋንቋ ሶስት ቋንቋ ነው። ምችለው ከዛ የምችለው ቋንቋ ደግሞ አንደኛ አማርኛ ነው። ሁለተኛ ሁለተኛ ደግሞ ኦሮምኛ ነው። የውንዴ ሶስተኛ የወይነ ቋንቋ ነው። ሶስት ቋንቋ ሶስቱ አንደኛ አማርኛ ነው ከዛ ባነኛ ይባላል፣ የራሳችን ቋንቋ ነው። ከዛ ሁለተኛ አረኛ። በተለያየ ምክንያት ትምህርት ለመማር እንደመጡ ይናገራሉ። እዚህ የመጣሁበት ምክንያት በጣም ባለንበት ቦታ ያችቱ ቦታ በጣም መናፍቅ የበዛበት ቦታ ናት። ያንን ቦታ ደግሞ ብዙም ክርስቲያኖች ብዙም የሉም እንዳጋጣሚ በዛ ቦታ ላይ ደግሞ የሚበዙትን ጴንጦች ብቻ ስለሆነ የምናፍቀን ብቻ ስለሆነ እንዳጋጣሚ በዛ ቦታ እንደገባውኝ የኛ ሰዎች ደግሞ አይ አሁንማ የኛ ሰዎች አግኝተናል እያሉ ከዛ በኋላ እኔ እንዳዩ ቀጥታ ቤተክርስቲያን መጡ። በአንድ ቀን 331 ሰው አስጠምቄ ከዛ በኋላ ከዛ ካስጠመቅን በኋላ ክርስትና አነስተን ከዛ በኋላ ያንን ሰዎች አሁን ሶስት መቶ ሰላሳ አንዱ ሰው ክርስቲያን ሆኖ አሁን ኩትኩሬት ያደርጉ ያርሱ እነሱ ናቸው። በዛ ምክንያት እንግዲህ ይሄ ልጅማ ለኛ ብዙ ስራ ስለሚሰራልን ብሎ እዚህ ላኩኝ ማለት ነው። ፈጣሪ መርጦኛልና እነ በጀመራ ዩት ያለበት ወደ አይዛብነት ነው። አይዛብነት ማለት ምንም ነገር የማይመልክ ዝም ብሎ ያለ ሰው ማለት ነው። ከአይዛብ ነው የመጣውት አሁን እዚህ ከመጣውት ወደ እምነት ከያዝኩ አራተኛ ማርት አስቆጥሮ ያለው ከዛ በዞናችን 15 ቀን ኮርስ ውስጥ ከዛ ጫካ ውስጥ ያሉ ከ500 በላይ ይብዙ አስጠምቄ አሁኑም እግዚአብሔር መርጦ ወደዚ የላኩ እግዚአብሔር ነው። ግን ተመራቂ ደቀ መዛሙርት ብዙ ትምህርት እንደቀሰሙና የህይወት ትምህርት ከማህበሩ እንደተማሩ ተናግረዋል። አሁን እዚህ ያለሁበት ቦታ በጣም የተማርኩት ቦታ በጣም ህይወት የሆነ ነገር ነው የተማርኩት ለእኔም ህይወት የሆነልኝ ከእንጀራ የሚበልጥ ነው የተማርኩትኝ። በጣም ዶግማም ተምሬ ያለሁ ስለ እኛ ስለ ራሳችን የሚገልጽልን ስለ ሀገራችን የሚያስተምረን ስለ እምነታችን የሚያስተምረን ከእምነታችን በጣም የሚያጠናክረን ጥንካሬ የሚሆን ነገር በጣም ከዚህ ተምሬ ያለው እንም ከዚህ ተመልሽ በጣም ያኛ ህዝብ ያሉትበት ቦታ በጣም የማጠናክርበትም በጣም ተምሬ ያለው ብዙ ነገርም ተምሬ ያለው ከአራቱ አራት ወቅት ውስጥ ያገኘሁት ለነፍሳችን መድኃኒት አገኘቻለሁ። ዋናው ከዚህ በመቀጠል ዋና ሰው ልጅ ይወት ነፍስ ተመራቂ ደቀ መዛሙርት የተማሩትን ትምህርት ወደ ሀገረ ስብከታቸው በመመለስ መጀመሪያ ለቤተሰባቸው፣ ለአካባቢያቸው፣ ለአጥቢያቸው እና ለሀገረ ስብከታቸው በአፍ መፍጫ ቋንቋቸው እንደሚያስተምሩ ተናግረዋል። አሁን እንግዲህ ከዚህ ከእርኩትኝ በኋላ በጣም ብዙ ነገር ያልተቋቋመ ቦታ ነገር አለ። ከኛ ከወረዳው ላይ ቦታ በጣም አሁን መታ ሰርግ ጸሎት አለ ብዙ ነገር የተጓደለ ነገር አለ። ብዙም አሁን የኛ ሰዎችን በጣም ጥንካሬ ስለማያደረጉ ያን ቦታ እንግዲህ ብዙ የተጓደለ ነገር በዛ። ለማሟላት ለማጠናከር በጣም ብዙ ትኩረት ያደረኩ ነው ያለሁትኝ። አሁንም እዛ የጠፉትን ሰዎች ለ ለወልደ ጸራዊ ቦታ የጠፉትን ሰዎች እነዚህ ሁሉ ለመመለስ በጣም ትኩረት ያደረኩ ነው ያለሁትኝ። ቀጣይ አሁን እቅደ ለመሰራት ያቀድኩ እቅደ ያላወቁትን ለማሳወቅ ጫካ ውስጥ ያለው ለማውጣት እኛ ጋር ሆኖ ወደ ሌላ መስመር የሚሄዱትን ማስተማር ወደ እኛ ለመመለስ ሞክራለሁ። ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ እና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ለተመራቂ ደቀ መዛሙርት አባታዊ መመሪያ ቃለ ምዕዳንና ቡራኬ ሰጥተዋል። እነሱ ደክሞ ወጥተው መከራቸውን አይተው ገንዘብ ለምነው ብዙ ድካም ደክሞ ነው የሚያስተምሩት ማለት ነው። አሁን ለ ስምንተኛ ጊዜ ማለት ነው። ቀላል ነገር አይደለም። በጋራ እየኖሩ ወገኖችን ምእመናን ልጆቻችንን ለማትረፍ ወደ ሌላ ጠላት እንዳይወስዳቸው እንዳይማርካቸው ለማድረግ ይህንን ስራ መስራታቸው በጣም እጅግ እናመሰግናችኋለን። በመጨረሻም የመጽሐፍ ቅዱስ ሽልማትና የምስክር ወረቀት ለተመራቂ ደቀ መዛሙርት በመስጠት መርሃ ግብሩ በጸሎት ተጠናቋል። የከፍተኛ ትምህርት ተቋማት አንድነት ለቅድስት ቤተ ክርስቲያን ትምህርት መስፋፋት በሚል መሪ ቃል ለሁለት ቀናት የሚቆይ የምክክር ጉባኤና ስልጠና ሊሰጥ መሆኑ ተገለጸ። ሙሉ ቀን አሰን ተጨማሪ ዘገባ አላት። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ለሁለት ቀን የሚቆየ ከፍተኛ የትምህርት ተቋማት አንድነት ለቅድስት ቤተ ክርስቲያን ትምህርት መስፋፋት በሚል መሪ ቃል ከቤተ ክርስቲያን ከፍተኛ የትምህርት ተቋማት የስራ ኃላፊዎችና መምህራን ጋር የምክክርና የውይይት መድረክ ሊዘጋጅ መሆኑ ተገለጸ። በምክክር መርሃ ግብሩ ላይ ከዘጠኝ በላይ ተቋማት እንደሚገኙ የገለጹት መጋቤ ሐዲስ ኃይለ ግዚያ ሰፋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ቤተ ክርስቲያን የትምህርትና ማሰልጠኛ መምሪያ አላፊ እንዳሉት ከነባሮች ከስላሴ ዩኒቨርሲቲና የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ጨምሮ ሌሎች ሰባት ኮሌጆች የልምድ ልውውጥ እንደሚያደርጉ ገልጸዋል። በመርሃ ግብሩ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስን ጨምሮ ብፁዓን አባው ሊቃነ ጳጳሳት የጠቅላይ ቤተ ክህነት ሰራተኞችና ጥሪ የተደረገላቸው እንግዶች እንደሚገኙ አክለዋል። ከነባሮቹ ቅዱስ ስላሴ ዩኒቨርሲቲና ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ጀምሮ ሌሎች ሰባት አዳዲስ ኮሌጆች አሉ። በአጠቃላይ ዘጠኝ ከፍተኛ የትምህርት ተቋማት የተካተቱበት ታላቅ የቤተ ክርስቲያን ጉባኤ ነው። በዚህ ጉባኤም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንዲሁም ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ሌሎችም ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያና የድርጅት ኃላፊዎች፣ ከሁሉም ከፍተኛ ትምህርት ተቋማት የመጡ ወይም የሚመጡ መምህራን፣ የስራ ኃላፊዎች፣ የትምህርት ክፍል ኃላፊዎች ይገኙበታል፣ ማለት ነው። የምክክር አላማው ስርዓተ ትምህርታችንን የተናበበ ለማድረግ ነው ያሉት መጋቤ አዲስ ኃይለ ጊዜ፣ ሁሉም የትምህርት ተቋማት ከመምሪያው ጋር በትብብር እንዲሰሩና ጠንከር ያለ ግንኙነት እንዲኖራቸው ያለመ ነው ብለዋል። ጉባኤው ለመጀመሪያ ጊዜ የሚደረግ ሲሆን በቀጣይ ብዙ እንደሚሰራበት ገልጸው፣ ምሁራን የሚሰበሰቡበት ጉባኤ እንደመሆኑ የሚጠበቅ ውጤት አለን ብለዋል። የዚህ የጉባኤው አላማ ስርዓተ ትምህርታችን የተናበበ እንዲሆን ማድረግ በሁሉም ኮሌጆች ከዩኒቨርሲቲው ታላቁ ዩኒቨርሲቲ ቅዱስ ሥላሴ ጀምሮ ማለት ነው። በኮሌጆች የሚሰጠው ትምህርት ስርዓተ ትምህርቱ፣ የማስተማሪያ መጻሕፍቱ እንዲናበብ ወይም ተናባቢ እንዲሆን ማድረግ ማለት ነው። ሌላው ሁሉም ከፍተኛ የትምህርት ተቋማት ለትምህርት ማሰልጠኛ መምሪያ ጋራ ከመምሪያው ጋራ እየተናበቡ እርስ በርሳቸውም ጠንካራ ግንኙነት ኑሯቸው እንዲሰሩ ማድረግ ነው። በሁለተኛ ደረጃ ሌላው የልምድ ልውውጥ ከፍተኛ እውቀት ልምድ ያካበቱ ቅዱስ ሥላሴ ዩኒቨርሲቲ፣ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አሉ። እነዚህ አዳዲስ ለሚመሰረቱት ኮሌጆች ደግሞ የልምድ ልውውጥ ማድረግ ስላለባቸው እርስ በርሳቸው እየተገናኙ መልካም ተሞክሯቸውን ተሞክሯቸውን ፈተናው፣ እንዴት እንዳለፉ፣ ከዚህ ደረጃ እንዴት እንደደረሱ ነገ እነሱም እያንዳንዱ ከፍተኛ ተቋም የራሱን ገለጻ ስለሚያቀርብ ልምዱ እንዲለዋወጡ፣ ወደፊትም እንዲህ እንዲቀጥል ለማድረግ ነው። ሌላው በአራተኛ ደረጃ ከፍተኛ የትምህርት ተቋማቱ በዓመት አንድ ጊዜ የዓመቱን የስራ ውጤት የሚያዩበት፣ የሚፈትሹበት፣ የሚገመግሙበት እሱን የጋራ መድረክ እንዲኖራቸው ማድረግ ነው። በአምስተኛ ደረጃ ሁሉም ከፍተኛ ትምህርት ተቋማት ሀሳባቸውንና አስተያየታቸውን የሚሰጡበት የጋራ ቻናል ያስፈልገናል በአሁኑ ሰዓት ማለት ነው። እና ከዚህ የተነሳ በእነዚህ አምስት ዓላማዎች ነው ይህ ለመጀመሪያ የሚደረግ ነገር ነው። ወደፊት ደግሞ የበለጠ ጠንክሮ እንዲሄድ ለማድረግ አቅደን ተነስተናል። በቅዱስ ሲኖዶስ ምልዓተ ጉባኤ በጸደቀው የ10 ዓመት መሪ ዕቅድ ትምህርት ተቋማት ከፍተኛ የትምህርት ተቋማት፣ የአብነት ትምህርት ቤቱ፣ ሰንበት ትምህርት ቤት፣ መንፈሳዊ ኮሌጆች፣ ዩኒቨርሲቲዎች በጋራ እየተናበቡ መስራት እንዳለባቸው በመሪ ቅድም የጸደቀ ነገር አለና፣ ያን ከግብ ለማድረስ ከዚህ ተነስተን እናደርጋለን። ከዚህ ጉባኤ የምንጠብቀው ብዙ ነገር አለ። ምሁራን የሚሰባሰቡበት ጉባኤ የሚጠበቅ ነገር አለ። ክቡራን ተመልካቾቻችን፣ የሰዓቱ ዜና ቤተ ክርስቲያን ዜናዎቻችን እነዚህ ነበሩ። ዜናዎቻችንን በሳተላይት ቴሌቪዥን በኢትዮሳት እና በዲኤስቲቪ እንዲሁም በዲጂታል ሚዲያ ገጾቻችን በዩቲዩብ እና ፌስቡክ ሃሽታግ ኢኦቲሲ ቲቪ እያላችሁ መከታተል ትችላላችሁ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ ቆዩ። ሰላም